ስሜ ሩት ሻምበል ይባላል። ድርጅታችን ደግሞ ሩት የእንስሳ ተዋጽኦ መሸጫ። በድርጅታችን የተለያዩ ምርቶችን የእንስሳ ተዋጽኦችን እንሸጣለን። ለምሳሌ የሸኖ ቂቤ፣ የሸኖ አይብ፣ የተለያዩ እንቁላል፣ የፈረንጅና የበሻ እንቁላል፣ የበሻ የተበለተ ዶሮ፣ የፈረንጅ አሮስቶ ዶሮ፣ የተለያዩ የበግና የፍየል ስጋዎችን የጭቅናና የበሬ ስጋዎችን በትዛዝ እናቀርባለን። የተለያዩ የአሳ አይነቶችን ይዘናል ቺዝ ሞዘሬላ ቺዝ የስላይስ ቺዝ እና የመሳሰሉትን ላይ ድርጅታችን ይገኛሉ። በተጨማሪም ደግሞ ወተትና የወተት ተዋጽኦችንም በጅምላና በችርቻሮ እናከፋፍላለን። በዚህ ዘርፍ ላይ ለ16 ዓመት ስራው ላይ ቆይተናል። ይህ ማለት ሸኖ ዋናው ሶርሳችን የሆነው ሸኖ ነው። ብዙ ምርቶቻችን የምንሰበስበው እዛው፣ ዋናው ቢሮአችን እዛ ይገኛል። አዲስ አበባ ላይ ደግሞ ሁለት የተለያዩ ብራንቾች አሉ። በተጨማሪም ደግሞ ትላልቅ አጋሮች ጋር አብረን በጋራ ሆነን እንሰራለን። ለምሳሌ ለንደን ካፌ፣ አክሱም ሆቴል እና ጎልደን ቱሊፕ ሆቴሎች ላይ በዋና አቅራቢነት ለ16 ዓመታት እየሰራ ነው። አሁን አለን፣ ወደፊትም እንቀጥላለን። በኢኮሜርስ የተለያዩ ግብይቶችን ፈጽሜ ያውቃለሁ። ድርጅታችንም የተለያዩ የኢኮሜርስ ፕላትፎርሞች ላይ ሴል እናደርጋለን የተለያዩ ምርቶችን ሁለት የተለያየ ልምድ ነው ያለኝ የመጀመሪያው ልምድ ጥሩ አልነበረም ማለት ያዘዝኩት ዕቃና የመጣልኝ እቃ ተመሳሳይ አልነበረም በሁለተኛ ሙከራዊ ደግሞ የተሻለ ውጤት አግኝቼበታለሁ ያው እሰብት ንቃ አግኝቻለሁ በዛም በመነሳሳት ነው ለድርጅታችን የኮሜርስ ላይ መሳተፍ እንዳለብን የወሰንነው ቅድም እንደነገርኩ በመጀመሪያ የኮሜርስ ግብይት ሙከራዊ ላይ ኦንላይን ለያየሁት እቃና አክቹዋሊ ወደ እኔ ጋ የመጣው ወይም ዴሊቨሪ የተደረገ ሊኒቃ ተመሳሳይ አልነበረም። ስለዚህ መጀመሪያው ጥሩ አልነበረም ማለት ነው። ከአሸዋ ጋር የተለያዩ የሶሻል ሚዲያ ፕላትፎርም ውስጥ አይቼዋለሁ። ለድርጅታችን ደግሞ አጋሮች እየፈለገ ነበር። ምርቶቻችን የምናወጣበት ሲል የምናደርግበት አጋሮች በምንፈልግበት ሰዓት ነበር አሸዋን የተዋወቅነው የኦንላይን ፕላትፎርማቸው ላይ ጎግል ፎርም ነበረች ወደ አሸዋ ድረስ ለድርጅታችን ዲስክሪፕሽን ጽፈን የምንልክባት እሷን ከሶሻል ቪዲዮዎች ላይ አግኝቻት ነበረ ነው። እሷ ላይ በመላክ ኮንታክት አድርገውኛል ይኛል ከነሱ ጋር ለአራት ወር አብረን አራት ወር አወር ነው ከነሱ ጋር መስራ ከጀምረ ከ2016 መጀመሪያ ጀምረው ከአሸዋ ጋር እየሰራ ነው እኔም አራት ወር ከአሸዋ ጋር በመስራታችን የተለያዩ የበዓል ሽያጮችን የተለያዩ የምናወጣቸው ፓኬጆች አሉ። በዓላት በደረሱ ቁጥር ከአሸዋ ጋር አጋሮች በመሆን እነሱ ሽያጮች አከናውነናል፣ ጥሩ ትርፍም አግኝተናል። አሸዋ የወደፊት እቅዶችን በምናይበት ሰዓት የተለያዩ አገር በሙሉ ኢትዮጵያን እንደሚያዳረስ ወይም በሙሉ ኢትዮጵያ ላይ ሽያጮችን እንደሚያከናውን እርግጠኞች ነን። ከሱ ጋር ሙሉ ኢትዮጵያን ምርቶቻችንን ለማዳረስ ይጠቅመናል ብለን እናስባለን። ወደ ዲጂታል ስርዓቱ ለመምዳት አሁን መናገሩ ላይ የሚጠበቅብን አይመስለን። ጊዜው ራሱ እየሄደ ነው። የምግብ ና ምግብ ነስክ ሽያጮች ላይ አሁን ዲጂታል አይሄዱም ተብለው ነበር የሚታሰቡት። አሁን እኛ በመግባታችን የተሻለ እውቅና ና የተሻለ ፕሮሞሽን ስለመስራታችን ገብተናል። ይሄ የኛን ሰክሰስ ስቶሪያችን ነውና ልምድ በመውሰድ መግባት ይችላሉ። ሁለተኛ ደግሞ የተለያዩ ፕሮዳክታቸውን ኦንላይን ላይ ወይም ዲጂታል ላይ በመጫናቸው ምክንያት ሊያቋቸው የማይችሏቸውን ማህበረሰብ ክፍሎች ያዳረሳሉ።